በኢትዮጵያና በግሪክ መካከል ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፉ ገለጹ። በግሪክ ፓርላማ አባል ዶክተር ማክሞስ ቻራኮፓሎስ የተመራው የልዑካን ቡድን በህዝብ ተወካዮች ምክር ቤት የስራ ጉብኝት አድርጓል። የልዑካን ቡድኑ ከአቶ ታገሰ ጫፉና በምክር ቤቱ የኢትዮጵያና የምዕራብ አውሮፓ ሀገራት እንዲሁም የአውሮፓ ህብረት የወዳጅነት ኮሚቴ አባላት ጋር ተወያይቷል። አፈ ጉባኤ ታገሰ ጫፉ ሁለቱ ሀገራት ለረጅም ጊዜ የቆየ የመንግስታትና የህዝብ ለህዝብ ግንኙነት በቀጣይም ተጠናክሮ እንደሚቀጥል ገልጿል። ኢትዮጵያ ግሪክ ጋር ያላትን ንግድና ኢንቨስትመንትን ጨምሮ በተለያዩ መስኮች ልምድ መቅሰም እንደምትፈልግም ገልጸዋል። በግሪክ ፓርላማ አባል ዶክተር ማክሲሞስ በበኩላቸው ግሪክ በቱሪዝምና በግብርናው ዘርፍ ከኢትዮጵያ በርካታ ልምዶችን መቅሰም እንደምትፈልግና ና በዘርፉ አብሮ ለመስራት ፍላጎት እንዳላት ገልጸዋል። የግሪክ ባለሀብቶች በኢትዮጵያ ያላቸውን ኢንቨስትመንት ተሳትፎ ማሳደግ እንደሚገባም ኃላፊው ተናግረዋል። መረጃው የህዝብ ተወካዮች ምክር ቤት ነው። የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ አውሶም የሰላም አስከባሪ ኃይል አስተዋጽኦ የሚያደርጉ ሀገራት አስቸኳይ ጉባኤ ዛሬ በዩጋንዳ ይካሄዳል። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በጉባኤው ላይ ለመሳተፍ ኢንቲቤ ገብተዋል። በአፍሪካ በተለይም የሶማሊያ ጎረቤት ሀገራት በሀገሪቱ ዘላቂ ሰላምን ለማስፈን ትልቁ ዋጋ መክፈላቸውን ኢጋር ገልጿል። የተከፈለው ዋጋ ሰላሟ የተጠበቀ ሶማሊያ እንድትኖር ያለውን የጋራ ቁርጠኝነት የሚያሳይ መሆኑንም አመልክቷል። የሶማሊያ ሰላም ለዓለም መረጋጋት ቁልፍ ምሰሶ መሆኑን ነው ኢጋድ ያስታወቀው። መረጃው የኢትዮጵያ ዜና አገልግሎት ነው። የአሜሪካው ቪዛ ባንክ ኩባንያ ኢትዮጵያን ጨምሮ በቀጣናው ዓለም አቀፍ የኋላው አገልግሎት የማስፋት ፍላጎት እንዳለው አስታወቀ። የኢኖቬሽንና ቴክኖሎጂ ሚኒስቴር ከአሜሪካው ቪዛ ኢንክ ዓለም አቀፍ የክፍያ ካርድ አገልግሎት ኩባንያ ጋር በኋላ በዲጂታል ፋይናንስና በአዳዲስ የትብብር እድሎች ላይ በጋራ ለመስራት መክሯል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ሽሮን አለማየሁ የኢትዮጵያ መንግስት በእኩልነትና በጋራ ተጠቃሚነት ላይ የተመሰረተ የዲጂታላይዜሽን ትብብር እንዲጎለብት ከፍተኛ ፍላጎት እንዳለው ገልጸዋል። የቪዛ ኢንክ የደቡብና ምስራቅ አፍሪካ ሪጅን ምክትል ፕሬዚዳንት ሚካኤል በርነር ዓለም አቀፍ የቪዛ አገልግሎትን በኢትዮጵያና በቀጠናው ሀገራት ተደራሽ ለማድረግ ከፍተኛ ፍላጎት እንዳላቸው ገልጸዋል። የኢትዮጵያን አጠቃላይ የዲጂታል ትራንስፎርሜሽን አጀንዳ እንዲሁም የዲጂታል ስትራቴጂ ፕሮጀክቶችና የትግበር እቅዶችን አስመልክቶ በጋራ ለመስራት ስምምነት ላይ መደረሱንም የሚኒስቴሩ መረጃ ያመላክታል።